ውጤት የኢትዮጵያን ሕዝብ አይወክልም። ለተመዘገቡ ውጤት ይቅርታ እንጠይቃለን ብለዋል። ዝም ብዬ ኖቲስ አርገው ማለት የተረዳሁት ነገር አለ። በዚህ ጋዜጣ መግለጫ ላይ ስለ ሺስህን ብቻ ነው እንዲጋፈጥ የሆነው ብዬ አስባለሁ። የፌዴሬሽኑ የዋና ጸሐፊ አቶ ዮሐንስ እንግዳ አሉ። ከዛ በተጨማሪ የማነጸጋዬ አለ ስራ አስፈጻሚዎቹ ሁሉ ስራ አስፈጻሚ ማንም የለም ማንም ማንም ምን ነው አሉ በጣም ይገርማል። እያንዳንዱ ስራ አስፈጻሚ ወደ ቶኪዮ ሲያመራ ባለኝ መረጃ መሰረት እንደውም መሰረት ደፋር አልሄድም አንገራግራ ነበር አሉ። ግን ሌሎቹ ሄደዋል በሙሉ ሄደዋል። በሙሉ ስድስት ስራ አስፈጻሚ ሄደዋል። ሁለት ቡድን መሪ ነበር። እያንዳንዱ የኢትዮጵያ አትሌቲክስ ፌዴሬሽን ላይ ከቶኪዮ የሄዱ የስራ አስፈጻሚ አባላት ሶስት ሺህ አንድ መቶ የአሜሪካን ዶላር አበል አግኝተዋል። አምስት መቶ ሺህ ብር ከዛ በላይ አንድ ወጪ አላወጡም። ሆቴል ምግብ እዛ ሲደርሱ የተሰጣቸው የአዲዳስ ትጥቅ ይሄ ሁሉ ሰጥቷቸዋል። ግን የሚያስገርመው ነገር ስላለቀ ላንሰው 64 ሉክ ቡድን ነው የሄደው። ባይዘወይ ሶፊ 64 ሉክ ቡድን፣ ከ64 ሉክ ቡድን ውስጥ ኢትዮጵያውያን አትሌቶች ውድድር በሚያደርጉባቸው ሰዓት ላይ ለኢትዮጵያ አትሌቶች ድጋፍ የሰጡ ግን አራት ወይ አምስት ናቸው። አብዛኛው ሽርሽር ላይ ነው አብዛኛው የአበበ ቢቂላን ሐውልት የሚጎበኝበት ሰዓት ላይ ሌሎች ፎቶዎች ላይ ፒክኒክ ላይ ነበር ማለት ይቻላል። እንግዲህ ሳለው ሁለት ስራ አስፈጻሚ ሁለት ቡድን መሪ ስድስት ስራ አስፈጻሚ አብሮ ከስራ አስፈጻሚ መካከል ጋዜጣዊ መግለጫ ስለሺ ብቻ ነበር። ሌላ ሰው የለም። ቢንያም ንጹ የለም። መሰረት ደፋር የለችም። ጌቱ ገረመው ጌቱ ገረመው የለም። ስለዚህ የሆነ ችግር አለ ማለት ነው። የተከፈለ ነገር አለ ብዬ አስባለሁ። አሁን ጠይቅ ያለው እስኪ ቆንጂትን ስናገኛት መልስ የምናገኝ ይሆናል። በጣም ማለት አንዳንዴ ይሄ ፊት ለፊት የተገኘን ሰው አሁን ፕሬዚዳንት ሲባል ማነው ስለሺ ስህም ብቻ ስላለ እሱም ብቻ አይደለም የምትወቅሰው። ስራ አስፈጻሚውም የዚህ ጥቅም ተቋዳሽ ነው፣ የዚህ ደግሞ ውጤት መጥፊያም ደግሞ ተቋዳሽ ነው። ለአበል ሲሆን ሶስት ሺህ አንድ መቶ ዶላር ለማግኘት ሲሆን አንድ ላይ ተከታትለው ይሄዳሉ። መግለጫ ሲሰጥ ግን ማንም አይመጣም። ሶስት ሺህ አንድ መቶ ዶላር ዘጠኝ ቀን የቆይታል ዘጠኝ አስር ቀን ከአምስት መቶ ሺህ ብር በላይ ብዙ ነው፣ ብዙ ነው እና እኔ ባይዘው የሚቆርቆሩም አይመስለኝም። አብዛኞቹ አሁን የእኔነት የኢትዮጵያዊነት ስሜት ያላቸው ስራ አስፈጻሚዎች አሉ፣ ግን ደግሞ ሌላው ገሚሱ ደግሞ ዶላሩን ለማጣጣም ትጥቁን ለማጣጣም ቶኪዮ ጃፓን ለመጎብኘት የሄደ ይመስለኛል። ምክንያቱም ይጠይቃሉ እኮ ኬንያን አትሌቶች ድል ሲያደርጉ የኬንያ የማይሮጡ አትሌቶች እኮ ሲያነቡ በጣም በቃ የደጋፊው ስሜት ደስ ይልሃል። ኢትዮጵያ ላይ ግን ከሄደው ስልሳ አራት ልዑክ ቡድን ውስጥ ከ64ቱ ልዑክ ቡድን ውስጥ አምስትና ስድስት ሰው ነው ቦታው ላይ ተገኝቶ ሲደግፍ የነበረ። ልጨምር፣ ሌላ በስፍራው የሄዱ ጋዜጠኞች፣ ለምሳሌ እነ ፍቅር ይልቃል፣ እነ ኢሳቅ በላይ ማለት ነው ውድድሩ ተጀምሮ ሶስትና ሁለት ቀን ላይ እንግዲህ አስበው እንግዲህ የሶስት ሰዓት መንገድ ተጉዘው ነው ስቴዲየም ሚደርሱት። ከአትሌቲክስ ፌዴሬሽን ሆቴል አልተያዘላቸው ምንም ነገር አልተደረገላቸው ነበር መጀመሪያ የመጀመሪያዎቹ ሶስት ቀናት እንግዲህ ሳለው አብረህ ነው የሄድከው። አብረህ አንድ ማለ ያደርግሃል። አብረህ ብዙ ነገር አቅድሃል። መረጃዎቹን እዚህ ፕሮቫይድ ያደርጋሉ። ግን የሶስት ሰዓት የመኪና ጉዞ አድርገው መኪና ጉዞ በጣም ውድ ነው። በእኛ ባገኘሁት መረጃ መሰረት በእኛ ከአምስት ሺህ ብሮ ከስድስት ሺህ ብሮ ላይ ነው። በጣም ሲል የምትለው ትራቭል፣ ምግብ ውድ ነው፣ አልጋ ውድ ነው፣ የሴሬ መግቢያ ውድ ነው። በዚህ ውስጥ ደግሞ የሄዱ ደግሞ ሌሎች ግለሰቦች አሉ። ስም መጥቀስ ስለማልፈልግ በዚህ ውስጥ የሄዱ ግለሰቦች ደግሞ እንዴት ሄድክ ስትለው ሀብታም ነኝ ይላል። ኤኒጆ ነው ምሰራው ትባላል። ግን በጣም ኤክስፔንሲቭ ነው። ቢያንስ በትንሹ ከ800 ሺ ብር በላይ ታወጣለ። የፍላይት ትኬት፣ ምግብ፣ ትራንስፖርት፣ አልጋ እነዚህን ለማውጣት እነዚህን አገልግሎት ለመጠቀም በትንሹ 800 ሳመቶ ሺ ታወጣለ። እንዴት ሄድክ ስትል ኤኒጆ ውስጥ ነው ምሰራው ትባላል። ስራ አስፈጻሚዎቹ ተዋቸው ፎቶ መነሳት ቅርስ መጎብኘት። ቶኪዮ በጣም በጣም ደሞደርን ካንትሪ ይለዋል። እና እዛ እኮ የእርምጃ ተወዳዳሪ ያለ ሩጫ የሚያደርግ አለ፣ ብዙ ሰዎች አሉ። እነሱ የሚደግፍ የለም። እና በቦታው የተነሱ ጥያቄዎች ነበሩ። ዛሬ ላይ ለምሳሌ አንድ አትሌት በአሰልጣኝ ስር የሚሄደው ማለት አንድ አሰልጣኝ በአሰልጣኝ በአትሌት ስር የሚሄደው ሁለትና ከዛ በላይ ሰው ሳያስመርጥ ነው። ለምሳሌ ሁሴን ሽቦ የሰለሞን ባረጋ ተጠሪ ነው። አሰልጣኝ ነው የሁሴን ሽቦ፣ የሰለሞን ባረጋ ግን አልሄደም። እዚህ በዋትሳፕ ነው ስልክ ሲደዋወል የነበረው ታክቲክ ሲናገር የነበረው። ግንስ ቶሌዳ ዲንቃ የሀጎስ ገብረሕይወት ብቸኛ አሰልጣኝ ነው፣ ወደ ስፍራው ተጉዟል። አንድ ኮንትራዲክት ያደርገባል። ስንታየው የተባለችው የኢትዮጵያን የወከለችው የእርምጃ ተወዳዳሪ ያለፈውን አመት የሰራችው ውድድር የሰራችው ልምምድ ማራቶን የሰራች አትሌት ናት ስንታየው የምትባለው። እና እኔ በጣም ደሞ ገዢ ያደረገኝ ነገር አትሌት የማነ ጸጋይ ምን አለመስል በድርቤ ወልቴጂ ጉዳይ በተመለከተ ዋነኛ ተጠያቂዎቹ የራሳችን የፌዴሬሽን የሕክምና ክፍልና ናዶ ናቸው ብለል። ለጠፋው ውጤት በይቅርታ መጣለፍ ብቻ ሳይሆን መታሰርም ሲገባን ነው ብሏል። ይሄን ያለው ማን ነው? አትሌት የማነ ጸጋይ ነው። በስፍራው የድርቤ ወልቴጂ ጉዳይ የአትሌት ፌዴሬሽኑ የሕክምና ቡድን የሰራው ውሰት ነው ማለት ነው ብሎም ቃል በቃ ተጠያቂነት መምጣት አለበት። ለመሰለ ሶ ከናንጂንግ ከናንጂንግ ውድድር በኋላ እዚህኛው ዓለም ሻምፒዮና ላይ እስኪደርስ ቢያንስ አምስት ወር አለ። አሁን ዛሬ የተባለው ምንድን ነው? መርማሪዎቹ መጥተው ሊመረምሯት ሲሉ ተኝታለች ተባለ። ባሉ አናገራቸው ምናምን፣ ይሄ አል ዝም ብሎ ቃል አይደል? ግን አምስት ወር ውስጥ የኢትዮጵያ አትሌቲክስ ፌዴሬሽን የህክምና ክፍል የት ነው ያለው? አሁን ናዶ የት ነው ያላችሁት? ይሄ በጣም በጣም ያሳፍራል። የመጨረሻ የምናገረው ነገር ይህንን ነገር መናገር የነበረባቸው መጀመሪያ ነበር ልክ ሊሄዱ ሲሉ አትጠብቁ፣ የኢትዮጵያን ህዝብ ወርቅ አትጠብቁ፣ ልማደኛው ይሄ አረንጓዴ ጎርፍ የለም ብለው መናገር የነበረባቸው መጀመሪያ ነው። ምክንያቱም ምን መሰል ኢንስትራክተር ሳሙኤል ብርሃኑ ምን አሉ መሰል ለቶኪዮ አለም ሻምፒዮና አሰልጣኞች እቅድ ያስገቡት ሁለት ሳምንት ሲቀረው ነው። እንግዲህ ሳለው፣ እንግዲህ የሰፈር የሙት አመት ውድድር ነው ሁለት ሳምንት ሲቀረው ቅድም ታስገባው አለም ሻምፒዮና ይርክ እቅድ ነው የምልህ እቅዱ ተግባራዊ እስኪሆን ተፈጻሚ እስኪሆን ይቴክስታይ አንድ የአምስት ሺህ ሜትር አትሌት ተወዳዳሪ ከማራቶን ጋር ነው ልምምድ ሲያደርግ የነበረው። የ800 ሜትር ተወዳዳሪ ከአምስት ሺህ ሜትር ተወዳዳሪ ጋር ነው ልምምድ ሲያደርግ የነበረው አትሌት ስለሺ ተናግሯል። የፌዴሬሽኑ ፕሬዝዳንት ምን አለ? አልታዘዝ ብለዋል። በእኛ ጊዜ ሶደሬ ሞቃታማ የሆነ ቦታ ሄደን ልምምድ እናደርጋለን። ኑና ንስራ በጀት መድበን ኑና ንስራ ስንል አይ በግሌ እሰራለሁ ነው የሚሉት አትሌቶቹ አልቻልናቸውም፣ ከአቅማችን በላይ ናቸው ብለዋል። የሚደባደቡ አሰልጣኝ ያፈራ ነው ብለዋል። ህዳር ላይ ጠቅላላ ጉባኤ አለ። በነ ወደ መስቀል ኮስትሪ አይነት የምንመራበትን ፕላትፎርም እቅድ ማኗን ለማዘጋጀት እንሞክራለን። ግን ፊቱ ላይ እኔ ሳነበው መከፈል ነገር አለ፣ ኤክስተርናል ፋክተር አለ፣ በደንብ ስራ አስፈጻሚዎች ሽኩቻ አለ። አንድ ነገር ልንገር፣ ስላለቀ ልንገር። ማራቶን የሚሮጡ ወንዶች አትሌቶች እንደሚያቋርጡ ኤክስፔክትድ ነበር። በደንብ በደንብ በቃ ኦቪየስሊ ሶስቱም አትሌቶች ያቋርጣሉ ተብሏል፣ እዛ ውድድሩ ከመጀመሩ በፊት። ይህን ስላለቀ ነው የምናገር። ቆንጂት እናገኛትና አሉት ያሳሙን ትጨምራለህ። በቀጥታ ስርጭታ ላይ የትርታ ስፖርት የስፖርት ክፍል ዋና አዘጋጅ ቆንጂት ተሾመ በቀጥታ ስርጭት ላይ ትገኛለች። ቆንጂት እንደምን ውለሻል? ስልኝ እነሶፊ የሲቪ ስፖርት አድማጮች ሰላም ብያለሁ። በጣም እናመሰግናለን። ካለሽበት ሁነሽ ይህንን መረጃ ለመስጠት የሞከርሽ ስለሆነ ከልብ ነው የምናመሰግነው። እንግዲህ ጥያቄዎቹ ሲጠየቁ አሉላና ግርምሽ ነበሩ። ያው ሰዓቱ ስለደረሰ ወደዚህ መጡ። መልሶቹ ላይ አልነበሩም። ምን ተመለሰ፣ ምን ተባለ፣ እንደው የተለያዩ ነገሮች ካሉ እንድታነሽልን ነው። ቆንጅቷ፣ አመሰግናለሁ። እንግዲህ ሁላችንም የምናየው በአደባባይ የውጤቱን መጥፋት ነው። ከዛ ውጭ ያሉ ነገሮች ደግሞ በጣም ያሳፍራሉ። የኢትዮጵያ አትሌቲክስ ፌዴሬሽን ያለበት ደረጃ ዝቅጠት ብለን ልንገልጸው እንችላለን። አሰልጣኞች በማሊያ የኢትዮጵያን ብሔራዊ ቡድን መለያ የሚሸጡበት ተግባር ላይ የተሰማሩ መሆናቸውን መስማት በጣም ያሳፍራል። ሜዳ ላይ ያለው ውጤት ነው ያሳዘንን ግን የኢትዮጵያ ብሔራዊ ቡድን ስለሺ በዚህ ጉዳይ ላይ አሉላ የሚያነሳው ጥያቄ ነበረና ምላሽ የሰጠው ይህንን ነገር ሰምተናል፣ አጣርተን እርምጃ እንወስዳለን፣ ከኢትዮጵያ አትሌቲክስ እንዲርቁ ነው የምናደርገው ብሏል። እና በጣም አስደንጋጭ ነው ይሄንን መሆኑ። እንደምናውቀው የአትሌቶች አሰልጣኞች፣ ማናጀሮች ከፍተኛ ገንዘብን በዚህ በስፖርቱ ያተርፋሉ ሚያጡት ነገር የለም እና ኢትዮጵያ የሚል መለያ ያለበት አረንጓዴ፣ ቢጫ፣ ቀይ የምንኮራበትም አደባባይ አውጥቶ ለሽያጭ ማቃት በራሱ ትንሽ ከነሱ የሚጠበቅም አይደለም እና ፋይናንሽያሊ የተቸገሩ ሰዎች አይደሉም። ለምንድነው የኢትዮጵያን ክብር በዚህ ደረጃ አይነት ትእዛዝ የሚቀበሉ አይደሉም፣ ሰለሞን ባረጋ ተናግሮታል። በእርግጥ እኛም ወርደን አትሌቶችን ለማግባባት ሞክረናል። ብሔራዊ ስሜት ፍጹም ፍጹም የላቸውም የሚል ሀሳብ ነው የተነሳው። ለሀገር የምሮጥ ተነሳሽነቱን አጥተዋል። ለባንዲራ ማልቀትን ዋጋ መክፈልም በኢትዮጵያ አትሌቶች፣ አሰልጣኞች ዘንድ የለም። ትልቁን ቁልፍ ሚና የሚጫወቱት አሰልጣኞች እንደሆኑ በተደጋጋሚ ከፌዴሬሽኑ አመራሮች ተነግሯል። ከዚህ በኋላ መመሪያ አለን እርምጃ እንወስዳለን ብለዋል። እንግዲህ ችግሩ እየታወቀ ነው። ወደ ቶኪዮ የተጓዙት የተገለጹት ችግሮች አሉ። እናንተ ማንስተዋቸዋቸው ይሆናል ና በሪፖርታቸው ላይ እነዚህ ችግሮችን ተሸክመው ነው ወደ ሻምፒዮና ቢሄዱ አሁን ምን አይነት እርምጃ ሊወስዱ ይችላሉ? እንግዲህ ምናልባት እስከ ጥር ወር ድረስ ሪፎርም እናደርጋለን ብለዋል እና ለውጦች ጠብቁ ብለዋል። እንጠብቃለን እ የአሰልጣኞች የብቃት ማረጋገጫ እስከ መስጠት ሁሉ እንሄዳለን ብለዋል ና ይህ ከሆነ በጣም መልካም ነው። ምክንያቱም የኢትዮጵያ አሰልጣኞች የአሜሪካና የአውሮፓ አትሌቶችን ወር የጋና አትሌቶችን ሄደው ያሰልጥኑ፣ ውጤታቸው በዛ እንለካቸው። እንደው ይሄ ብቃት ማረጋገጫው ብቻ ሳይሆን ወጣ ብለው እስቲ ያሰልጥኑ። የኢትዮጵያ አትሌቶች ያላቸው የራሳቸው ተፈጥሯዊ ብቃት አለ። ትንሽ ነገር ነው የሚያፈቱት እውቀት ራሳቸውን በማሳደግ ረገድ ምንም አይነት ትጋት የሌላቸው አሰልጣኞች ነው ያሉን፣ እና ለውጤቱ መውደቅ ተጠያቂ እነሱ ናቸው። ዛሬም ለምንድን ነው መጥተው ሪፖርት ያላደረጉት የሚል ጥያቄም አንስቼ ነበረ። አንዳቸውም አሰልጣኞች አልተገኙም፣ ምክንያቱም ብንጠራቸውም አይመጡም። ምክንያቱም የእኛ አሰልጣኞች አይደሉም፣ የኢትዮጵያ ብሔራዊ ቡድን አሰልጣኞች አይደሉም ነው ያለው ቃል በቃል ስለሽ የፌዴሬሽኑ ፕሬዚዳንት። እና በዚህ ደረጃ በጣም በጣም የኢትዮጵያ አትሌቲክስ ፌዴሬሽን ከፍተኛ ከፍተኛ ውድቀት ውስጥ ምናልባት እንደው ከትችት እንደ ሀገርን የምንወድ ከሆነ እያሰብኩ ያለሁት ከትችት ባሻገር እንደ መገናኛ ብዙኃን ባለሙያነታችን እንደ ኢትዮጵያዊነት በጣም የኢትዮጵያ አትሌቲክስ ፌዴሬሽን ጭራሽ ጭራሽ ለመጥፋት ለመታደግ ማገዝ ማገዝን ነው እያሰብኩ ያለሁት። በከፍተኛ ተስፋ መቁለጥ ውስጥ ነው ያሉት አመራሮች እንደምናየው፣ ይህን የሜዳሊያ መጥቶ ቢሆን ኖሮ የነበረው ስራ አስፈጻሚ በሙሉ ካሜራ ፊት ይቆም ነበረ። ዛሬ አንድ ስለሺ ስህን ብቻ ነው ፊት ለፊት ሚዲያውን የተጋፈጠው። አሰልጣኞቹ አልነበሩም። የስራ አስፈጻሚ ኮሚቴ አባላት አልነበሩም። ያው አሰልጣኞቹ በከፍተኛ ደረጃ የተተቹበት ነው። ፌዴሬሽኑም ደግሞ ቁርጠኛ አቋም፣ መመሪያዎችን ተግባራዊ አለማድረጉ የሚያስተቸው ነው። ይህ ስልጠና ላይ የሚነሱ በጣም ብዙ ጥያቄዎች አሉ። የቤተሰብ ስልጠና ነው ነው ያለው እንግዲህ። የዘመናዊ የምንለው ፕሮፌሽናል የምንለው ስልጠና ሳይሆን የቤተሰብ ነው። ባልሚስቱን ወይ ጓደኛዋን ያሰለጥናል። ይሄን ያለው ኢትዮጵያ ላይ ያው መልካም ከዚህ ከስራ አስፈጻሚ ጉዞ ጋር በተገናኘ ሁለት ቡድን መሪ እንዲሁ ስድስት ስራ አስፈጻሚዎች በድምሩ እያንዳንዳቸው ከፍተኛ ወደ ሶስት ሺህ አንድ መቶ ዶላር ገደማ አበል አግኝተዋል የሚሉ ሳቢያዎች ቀርበዋል። እና ለዚህ ምን ምላሽ ሰጡ? ከዛ በተጨማሪ ሁሴን ሽቦ ወደ ስፍራው አልተጓዘም። የሰለሞን በረጋ አሰልጣኝ ነው። በፌዴሬሽኑ ሕግ መሰረት አንድ አሰልጣኝ ከሁለትና ከዛ በላይ አትሌቶችን ሲያሰለጥነ ወደ ስፍራው የሚሄደው ተብሏል። ግን ቶሊና ዲንቃ ደግሞ ሀጎስ ገብረሕይወትን ብቻ ነበረ እየመራ ሄደው። ይሄ ስ ኮንትራዲክት አያደርግም ብለን የጠየቅነው ጥያቄ። ምን ምን ነጥቦች ተነሱ? ቆንጅት ይህንን አምነዋል፣ በትክክል መፈጸሙን አምነዋል። ማባበል ላይ ነው ያዝነው። የነበረው ነገር እንዳይበላሽ፣ የቡድን መንፈሱ እንዳይበላሽ ያለውን ነገር ይዘን እንጓዝ የሚለው ስራ አስፈጻሚ ኮሚቴ አዎ። የተጠቀሰው ስድስት የስራ አስፈጻሚ ኮሚቴ አባላት ሄደናል። አንደኛው ውድድሩን ለመምራት ነው። ሁለተኛ ደግሞ የኢትዮጵያን የውድድር አዘጋጅነት ጥያቄ ወርልድ አትሌቲክስ ለማቅረብ እና ሎቢ ለማድረግ ነው የሚል ምላሽ የተሰጠው። እርግጥ አሳማኝ አይደለም። ሎቢ ለማድረግ በዚህ ይሄ መድረክ አልነበረም በዚህ መልኩም አደለም እና ይሄም ተነስቷል። ሌላው በሬዲዮ ጣቢያችን ከረሳ ጠና ሰባት ነጥብ ስድስት ኤፍ ኤም የጋዜጠኛ ጉዞ ተካሂዷል። ይህ ህገወጥ ነው። ጣቢያችንም እንደ ጣቢያ እንደ ድርጅት በደብዳቤ ይጠይቃል የሚል ግርማቸውን ጥያቄ አንስቶ ነበር እና በዚህ ጉዳይ ላይ በስነ ምግባር የተሰናበተን የመገናኛ ብዙኃን ባለሙያ በእኛ ሬዲዮ ጣቢያ እንዲጓዝ አድርጋቸዋል፣ ከኛ ማረጋገጫ ሳታገኙ የሚል ጥያቄን አንስቶ ነበር እና ለዛም ምላሽ ሰጥተዋል። ምንድን ነው ያለው? ስለሺ አው የተጓዙ ጋዜጠኞች ከኛ ጋር አንዱ ድጋፍ አድርገን ላቸዋል። ነገር ግን በስነ ምግባር ስለመባረሩ ይስራ አይስራ የምናውቀው ነገር የለም። የኢትዮጵያ ስፖርት ጋዜጠኞች ማህበር የድጋፍ ደብዳቤ ይዘው የመጡ ጋዜጠኞች አሉ። የትኞቹ እንደሆነ ሜንሽን ባያደርግም በዚህ መሀል ላይ የስፖርት ማህበሩ አመራር ከሆኑት መካከል ጋዜጠኛ የስራ ባልደረባችን ኑራ ኢማም ምላሽ ሰጥታ ነበረ። በዚህ መሀል እኛ ስማችን እንዲጠራ አንፈልግም፣ የሰጠነው አለ፣ ያልሰጠነውም አለ የሚል ምላሽ ሰጥታለች። ክሌር ማድረግ ያስፈልጋል። በዚህ መሀል ከዚሁ ጋር አያይዞም እንደውም እኛ በጣም የምንተቸው ብዙ ጋዜጠኞችን ይዛችሁ ሄዳችኋል ተብለን እንተቻለን። ባለፈው ዘጠኝ ወራት የኦዲት ሲደረግብን ነበር። አንደኛው የኦዲት ፋይንዲንግ የማይገባቸው ጋዜጠኞች ይህ መድረክ መምራት ምናምን በአንድ መድረክ መምራት እዛው ከኢትዮጵያ ጋዜጠኞች ማህበር አካባቢ በአንድ በሰላሳ ደቂቃ መድረክ ሰባ ሺህ ብር እየተቀበለ አሁን የኦዲት ሪፖርቱን ስንመለከተው በደራርቱ ጊዜ በጣም በጣም አሳፋሪ ነገር ላይ የመጣው ከዚህ የመነጨ ነው አው ቃል በቃልም ተናግሮታል ስለሺ ምንድነው ፋይንዲንጉ ያሳየው የኦዲት ፋይንዲንጉ አንድም በርካታ የኢቢሲ ጋዜጠኞችን ፌዴሬሽኑ ይዞ እንደሚጓዝ ነው እናት ብሔራዊ ቴሌቪዥን ጣቢያዎች አካባቢም ቅሬታ ስለነበረ ለምን እናንተ ቅሬታ በእናንተ እየተፈቸን ነው አይነት ምላሽ ነው በግልጽ የተናገረው እነዚህ መጥቦች በግልጽ የተነሱበት ነበር በጣም ብዙ ጥያቄዎች ነበሩ ረጅም ሰዓት የፈጀና ና ድካም ያመጣ ስለሆነ ሌላ ጊዜ በግልም ጠይቁኝ እኔ ኤኒታይም እገኛለሁ ብሏል። ስለሽ ና ተጨማሪ ማብራሪያዎች እንደሚሰጠን ቃል ገብቶልን ምናልባት ቆንጂት የመጨረሻ ጥያቄ ላድርገው። ና ከዚህ ከስፖንሰር ጋር በተያዘ የሚነሳ ነገር አለ። አትሌቶቹ አብዛኞቹ ስፖንሰራቸውን አይክ ነው የሚሮጡት ደግሞ የኢትዮጵያ አትሌት ፌዴሬሽን ማሊያ ወይም ኢትዮጵያ አትሌት ፌዴሬሽን ስፖንሰር የሆነውን የአዲዳስን ለብሰው ነው ይሄ ራሱ አንድ የጥቅም ግጭት ፈጥሯል የሚሉ ነገሮች ይነሳሉ በተጨማሪ ደግሞ ብሔራዊ ቡድን አለመኖራችን ሁሉ ነገር አሰልጣኞችና ማናጀሮች ብቻ እንዲቆጣጠሩ ታደርጎታል ለዛም ለውጤቱ መጥፋት ይጠቀሳል የሚሉ ሀሳቦች አለ። በዚህ ጉዳይ ላይ የተነሳ ጥያቄ ወይም የተመለሰ መልስ ካለ ቆንጆ። እንደዚህ አይነት የጥቅም ግጭቶች እንደሚፈጠሩ እርግጥ ነው። ነገር ግን ከምንም በላይ የሚቀድመው ስፖንሰር ሳይሆን ሀገር ነው። ይህን ላይ የኬንያ አትሌቶችም አድርጎታል። የናይክ ካምፓኒ ሯጮች ሆነው በአዲዳስ ዊን ያደረጉ ያሸንፈዋሉ። ይሄ ዋናው ነገር የአዲዳስና ከናይት የበለጠ ብሔራዊ ስሜት አትሌቶቻችን ዘንድ በፍጹም በፍጹም እንደሌለ ነው የተናገሩት። የእነ ሰለሞንም በግልጽ ተናግረውታል። አሰልጣኞቹ የሚፈልጉትን መስመር በአትሌቶቹ ዘንድ አስጊደዋል። ብሔራዊ ስሜት እንዳይኖራቸው አድርገዋል። ለሀገር ቅድሚያ ሰጥተው እንዳይሮጡ አድርገዋል እና ይሄ በእኛ ሀገር ብቻ ሳይሆን በሌሎች ሀገሮችም አትሌቶችም ዘንድ ያለ ነው። የጥቅም ግጭት ይኖራል ግን ማንም አትሌት ቅድሚያ ለሀገር እንዲሰጥ ነው ይህን ነገር እኛ ከቁጥጥራችን ውጭ ነው። አያይዞም የኢትዮጵያ ብሔራዊ ቡድን አለመኖር ለውጤቱ መጥፋት አስተዋጽኦ እንዳለው ተናግሯል። ከዚህ በኋላ ብሔራዊ ቡድን እናቋቁማለን፣ የራሳችንን በጉባኤ አጸድቀን የብሔራዊ አሰልጣኝም ይኖረናል። የብሔራዊ አትሌትን የትኛውም አሰልጣኝ፣ የትኛው ማናጀር በግሉ መውሰድና የፈለገ ውድድር ላይ ማወዳደር እንዳይችል የሚያስችል መመሪያም አጥብቀን ተግባራዊ እናደርጋለን የሚል ምላሽ ነው የሰጠው። ስለሽት ነው። በጣም አሪፍ ጋዜጠኛ ቆንጅ ተሾመ ለሰጠሽን ጥልቀት ያለው ማብራሪያ ከልብ እናመሰግናለን። ስቱዲዮ ደግሞ መተሽ በትርታ ሌሎች ፕሮግራሞች ላይ በስፋት ጉዳዮችን እንደምትዳስሻቸው ተስፋ አደርጋለሁ። ከልብ እናመሰግናለን። መልካም ቀን። በጣም አሪፍ አሉ። የሚጨምረው ነገር አለ? ያሳዝናል። በጣም ያሳዝናል። የብሔራዊ ቡድን አሰልጣኝ ማሊያ ሲሸጡ ሀያ ዶላር ባይዘ ሀያ ዶላር አለና ነው እርምጃ እንወስዳለን ብለዋል። ለጠፋው ውጤት ደግሞ የፌዴሬሽኑ ባለሙያዎችም ሊታሰሩ ይገባል የሚለው አስተያየት አትሌት የማነ ጸጋ የሰጠው አስተያየት በተለይ ከዚህ ከዶፒንጉ ጋር በተያያዘ ትልቁ አነጋጋሪ ጉዳዮች ናቸው። የመሸጋገሪያ ሙዚቃ እናርግና ካለን ሰዓት አኳያ ነገ ና ከነገ ወዲያ ወደሚከናወኑ የፕሪሚየር ሊጉ ተጠባቂ ጨዋታዎች እናምራለን። ኒውካስል ከአርሰናል ቼልሲ፣ ከብራይተን እንዳስን አጫጭር አዳዲስ ስፖርታዊ ጉዳዮች አሉ። እነሱ እናነሳለን መሸጋገሪያ አድርገን እንመለስ ደብ